ሰላም ሰላም፣ የተወደዳችሁ ኦፕ አካዳሚ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ኦፕ አካዳሚ ኦንላይን ትምህርት በመሆኑ ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምረውም አማረኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ የሆኑ ትምህርቶችን እያስተማርን እንገኛለን። መማር ለምትፈልጉ የተለያዩ ሶሻል ሚዲያ አማራጮችን በመጠቀም በኢሞ በቴሌግራም በዋትሳፕ እንዲሁም እናንተ በመጠቀሙ በሶሻል ሚዲያ አማራጮች በመጠቀም ባሉበት ቦታ ሆነው ይማሩ። መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ቁጥር በመደወል ይማሩ። የምናስተምረውም በፈለጉበት ሰዓት የፈለጉትን ትምህርት እያስተማርን እንገኛለን። እንግዲህ ዛሬ ይዤላችሁ የመጣሁት የአማርኛ ፊደላት ክፍል ሶስት ነው ይዤላችሁ የመጣሁት። ቪዲዮ ላይክ፣ እና ሸር ኮሜንት እያደረጋችሁ ዛሬ በክፍል ሶስት አብረን ቆይታ እናደርጋለን። በደንብ እየተከታተላችሁ እየጻፋችሁ አብራችሁን ቆዩ። እንግዲህ ዛሬ ይዤላችሁ የመጣሁት ከክፍል ሶስት ከበ እስከ ኘ ድረስ ነው ይዤላችሁ የመጣሁት እያንዳንዳቸውን የፊደል አጸጻፍ ቅርጻቸው ምን ይመስላል የሚለውን በክፍል አንድና በክፍል ሁለት አይተናል። የዛሬው ትምህርታችን ደግሞ በክፍል ሶስት እያንዳንዳቸውን አብረን እናያለን። በደንብ እየተከታተላችሁ እየጻፋችሁ አብራችሁን ቆዩ። እሺ። በ ቪ አሁን እያንዳንዳቸውን ከግራ ከግራ ወደ ቀይና ከግራ ወደ ቀይ እያንዳንዳቸው እናያለን። ቪ

ይ ዩ ዬ አሁን የቤተሰብ የመጀመሪያዋ የፊደል እና አምስተኛዋ ዬ በድምፃቸው ተመሳሳይ ናቸው። ነገር ግን የሚለያዩት በፊደል አጻጻፍ ቅርጻቸው ይለያያሉ። እንደገና ደግሞ ሶስተኛዋ ይ እና ስድስተኛዋ ይ በድምፃቸው አሁን ምንድን ናቸው? ተመሳሳይ ናቸው። የሚለያዩት በፊደል አጻጻፍ ቅርጻቸው ይለያያሉ ማለት ነው። ቀጣይ የምናየው ደግሞ ነ ኖ ኒ ና ኔ ነ ኖ ኖ ነ

በክፍል ሶስት ከበ እስከኛ ድረስ ያለው ትምህርታችን የዛሬው ይሄንን ይመስላል። እያንዳንዳቸው የፊደል አጽጻፍ ቅርጻቸው ምን ይመስላል የሚለውን አሁን እያንዳንዳቸው ሁለት ሁለተኛ ፊደላቸውን ስናይ ምንድናላቸው? ልክ እንደ ክፍል አንድና እንደ ክፍል ሁለት እንደነገርኳቸው ቅጥላ አላቸው። ሁለተኛ ፊደላቸው ላይ ምናላቸው? ቅጥላ አላቸው። ሶስተኛ ፊደላቸውም የጋራ ባህሪ የሚያደርጋቸው ወደ ቀይ ወደ ቀይ ሸፈፍ ያሉ ናቸው። ከዚህ ጋር ይሄን ስናያት የተለይናል። ይሄ የተለይ የፊደል አጸጻፍ ቁርጽ አላት። ሌላው ደግሞ አምስተኛ ፊደላቸውን ስናይ እያንዳንዳቸው ምን አላቸው? ቀለበት ቀለበት አላቸው። ከእግራቸው ከስራቸው ምንድን አላቸው? ቀለበት አላቸው። የዛሬው ትምህርታችን ይሄንን ይመስላል። ቪዲዮን ላይክ እና ሼር ኮሜንት እያደረጋችሁ